ዘግናኙ የእሳት ቀለበት በመካከለኛው ምስራቅ አሜሪካ ዜጎቿን አራርጋ ልታወጣ ነው። በመካከለኛው ምስራቅ የጦር ከበሮች ድምፅ ከመቼውም ጊዜ በላይ የተሰማ ነው። እስራኤል በቴላቪቭ የተመሰረተውን የክልሉን ግዙፍ ኃይል የጦር መሳሪያዎቿን አጽድታ በማንኛውም ሰዓት በኢራን ላይ ጥቃት ለመፈጸም ዝግጁ መሆኗን በድፍረት አውጃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት መንግስታት ጠቅላላ ጉባኤ ላይ የኢራንን የኒውክለር ምኞትና የተቃውሞ ቡድኖች ድጋፍ ለማክሸፍ ምንም ዋጋ አንከፍልም በማለት ዓለምን አስገርሟል። መካከለኛው ምስራቅ ከፍተኛ ውጥረት ተከስቷል። አሜሪካ በቀጠናው የሚገኙ የጦር ሰፈሮቿን ሁሉ መርከቦቿንም፣ በጥንቃቄ እንዲጓዙ በመካከለኛው ምስራቅ ያሉ ዜጎቿን ሁሉ ደግሞ በፍጥነት ውጡ የሚል ትዕዛዝ ሲደርሳችሁ ውጡ ብላ ለዲፕሎማቶቿና ለዜጎቿ መልዕክትን አስተላልፋለች። ኢራን እስራኤል እኔ ላይ ጥቃት የምከፍት ከሆነ በማንኛውም ሰዓት እስራኤልን ብቻ ሳይሆን የአሜሪካን የጦር ሰፈሮችም ጭምር አመድ አረጋቸዋለሁ ብላለች። የኢራን ሰላዮች ያወጡት መረጃም አስደንጋጭ እንዲሁም አስገራሚ ሆኗል። እስራኤልም በበኩሏ የጦር መሳሪያዎችን ወልውዬ አዘጋጅቻለሁ በማንኛውም ሰዓት ከዛሬ ጀምሮ ጥቃት እጀምራለሁ ስትል መግለጫ አውጥታለች። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ደቤተሰቦቻችን ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን እንግዲህ መረጃ ምናልባትም እንደተፈራ ሶስተኛ የዓለም ጦርነት ሊጀመር ነው የሚለውን ነጋሪት ጎሰማ የሚያጠናክር ሊሆን ይችላል። ምክንያቱም ከላይ ባስደመጥኳቸው መሰረት ሀያላኖቹ በከፍተኛ ሁኔታ ፍጥጫ ላይ ነው ያሉት። በሌላ በኩል ኢራን የፋርስ ምድርን ግዙፍ ኃይል በተላለፈበት ማስፈራሪያ አልተደናገጠችም ማለት ነው። ይህም ማለት እንግዲህ ኢራን ኒውክለሯን ለመጠቀም ጫፍ ደርሳለች ማለት ነው። የኢራን ከፍተኛ መሪ አያቶላ አሊ ሀሚኒ ተወካዮችም ሰላዮቻቸውን ከእስራኤልና ከአሜሪካ ወታደር በሰላዮቹ መሰረት እጅግ በጣም አስደንጋጭ የሆኑ መረጃዎችን ሰብስበዋል ማለት ነው። የዩክሬንና የሩሲያ ያሁኑ በተለይ ደግሞ የተባባሰው ግጭታቸው ዓለምን በጣም በስጋት በወጠረበት ሰዓት ደግሞ የነዚህ ሶስት ሀያላን ሀገራት ደግሞ ፍጥጫ በጣም በርካቶችን አስደንቅጠዋል። በተለይ ደግሞ አሜሪካ ዲፕሎማቶቿን እና ዜጎቿን በመካከለኛው ምስራቅ በሙሉ ጠራርጋ ልታወጣ መሆኗ ሲሰማ በጣም ከፍተኛ የሆነ ስጋት ዓለማችን ላይ አጭሯል ማለት ነው። ይሄ መረጃ እንግዲህ ምን ይመስላል የሚለውን የእኛንም ሀገር የሚነካ ስለሆነ አንገብጋቢ ጉዳይ ስለሆነ ወደ እናንተ አምጥተነዋል ቀሉ ስንል አክብሮት ነው የምንጋብዛችሁ። እንደተለመደው በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራቸውን አብራችሁን ዘለቁ መረጃውን ከአክሱም ቲዩብ ኒሮ ማንጸጊ ያደርሳችኋለሁ። ሰናይ ቆይታ። ሆንላቸው የእሳት ቀለበት በመካከለኛው ምስራቅ። መካከለኛው ምስራቅ በጦር ከበሮዎች ድምፅ ከመቼውም ጊዜ በላይ ተናውጧል። እስራኤል በቴላቪቭ የተመሠረተውን የክልሉን ግዙፍ ኃይል የጦር መሣሪያዎቿን ወልውላ በማንኛውም ሰዓት በኢራን ላይ ጥቃት ለመፈጸም ዝግጁ መሆኗን በድፍረት አውጃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት መንግስታት ጠቅላላ ጉባኤ ላይ የኢራንን የኒውክለር ምኞትና የተቃውሞ ቡድኖች ድጋፍን ለማክሸፍ ምንም ዋጋን ከፍልም በማለት ዓለምን አስገርማለች። በሌላ በኩል ኢራን የፋርስን ምድር ግዙፍ ኃይል በተላለፈበት ማስፈራረም አልተንቀጠቀጠችም። የኢራን ከፍተኛ መሪ አያቶላህ አልሐሚኒ ተወካዮች ሰላዮቻችን ከእስራኤልና ከአሜሪካ ወታደራዊ መሰረቶች እጅግ አስደጋጭ የሆኑ መረጃዎችን ሰብስበዋል። ይህ ደግሞ በማንኛውም ጥቃት ላይ አጥፊ ምላሽ እንድንሰጥ ያስችለናል በማለት መልሰው አስፈራርተዋል። ከዚህ በተጨማሪ ኢራን በሶሪያ፣ በሊባኖስ፣ የመን ያሉ ወኪሎቿን በማሰማራት የክልሉን ውጥረት ወደ አዲስ ከፍታ ከፍ አድርገዋለች። አሜሪካ፣ የዓለም ልዕለ ኃያል የዚህ የእሳት ቀለበት መሃልን በጥንቃቄ እየተንቀሳቀሰች የምትገኝ ናት። የፔንታገን ቃል አቀባይ ሳብሪና ሲንግ እንዳስታወቀው አሜሪካ በመካከለኛው ምስራቅ ያሉ ወታደራዊ ሰፈሮቿን ከ43ሺ በላይ ወታደሮች ጋር አጠናክራ ከፍተኛ የውጊያ እንደ ኤፍ 15 ኢ ኤፍ 16 ኤፍ 22 እናም ኤፍ 10 አሰማርታለች። በተጨማሪም የአሜሪካ መንግስት በክልሉ ያሉ ዲፕሎማቶቿን፣ ዜጎቿን ለመጪው አለመረጋጋት እንዲዘጋጁ አስፈላጊ ከሆነም እንዲወጡ ትዕዛዝ ሰጥታለች። ይህ የአሜሪካ እርምጃ የእስራኤልን ደጋፊነት ለማጠናከር እንደሆነ ተንታኞች ይገልጻሉ። ነገር ግን የኢራን ምላሽን ለመግታት የተዘጋጀ ስትራቴጂ እንዳለም ይጠቁማል። በምስራቅ አውሮፓ ዩክሬንና ሩሲያ ጦርነት የዓለምን ልብ እንዳንጠለጠለ ነው። ከ2022 የጀመረው ይህ ግጭት በሺዎች የሚቆጠሩ ሰዎችን ህይወት ቀጥፎ በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው አፈናቅሏል። የሩሲያ ፕሬዚዳንት ቭላዲሚር ቭላዲሚሮ ፑቲን የዩክሬንን ሉዓላዊነት በመጣስ የክልሉን ጂኦፖለቲካዊ ምኞቱን ለማሳካት የተቀነባበረ ወታደራዊ ዘመቻ እንደጀመረ በርካቶች ይተቹታል። በሌላ በኩል የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በምዕራባውያን ድጋፍ ለነጻነታቸው እንደሚዋጉ በድፍረት ይናል ናገራሉ። ይህ ጦርነት ከመካከለኛው ምስራቅ ውጥረት ጋር ተገናኝቶ የዓለምን የነዳጅ አቅርቦት፣ የጂኦፖለቲካዊ ሚዛን በእጅጉ አወዛግቦታል። ኢራን ለሩሲያ ድሮኖችና ሚሳኤሎችን በማቅረብ በዩክሬን ጦርነት ውስጥ ቀጥተኛ ተሳትፎ እንዳላት ተጠቁሟል። ይህ የኢራን ሩሲያ ጥምረት አሜሪካንና እስራኤልን በመካከለኛው ምስራቅ ያለውን ወታደራዊ ስልታቸውን እንዲያጠናክሩ አስገድዷቸዋል። በተጨማሪም የነዳጅ ዋጋ መጨመርና የምግብ እጥረት በአፍሪካና በሌሎች ክልሎች የሚሊዮኖችን ህይወት አደጋ ላይ ጥሏል። በዚህ ሁሉ የጦርነት ጩኸት መሃል የሰው ልጅ መከራ ልብ የሚነካ ታሪክ ሆኖ እየተመዘገበ ነው። በጋዛ ከ42000 በላይ ፍልስጤማውያን በእስራኤል ጥቃቶች ህይወታቸውን አጥተዋል ይላል መረጃው። ከ59 በመቶ በላይ ሴቶችና ህጻናት፣ አዛውንት ናቸው። በሊባኖስ የሂዝቦላ መሪ ሐሰን ነስረላህ መገደል ከ600 በላይ ሲቪሎች ህይወትን ቀጥፏል። በዩክሬን የሩሲያ ሚሳኤሎችና በኪየቭና ሌሎች ከተሞች ላይ የሚደርሱት ውድመት ቤተሰቦችን በቁም ነገር እያፈና ቀለ እና መከራቸውን እያበዛ ነው። ከነዚህ ቁጥሮች በስተጀርባ የሰው ልጅ ተስፋ መቁረጥን ተግባር አለም። በጋዛ ያለች እናት ልጆቿን ከቦምብ ድብደባ ለመጠበቅ ትንሽ መጠለያ ትቆፍራለች። በኪየቭ ወጣት የህክምና ተማሪ በጦር ሜዳ ቁስለኞችን ህይወት ለመታደግ ይታገላል። በሊባኖስ አንድ ሸምገል ያለ ሰው በተፈናቀለበት መጠለያ ውስጥ ለልጅ ልጆቹ የሰላም ተስፋን ይናገራል። እነዚህ ታሪኮች የዓለም መሪዎችን በጦር ሜዳ ላይ ሲጫወቱ፣ ተራ ሰዎች ደግሞ የሚከፍሉትን ውዷ ጋ የሚያሳዩ ናቸው። የተባበሩት መንግስታት በዚህ ውጥረት መሀል የሰላም ጥሪ ቢያደርግም የዓለም መሪዎች ፖለቲካ ጨዋታ እየተጫወቱ ነው። ፈረንሳይ በሊባኖስ የተኩስ አቁም ለመምጣት ትጥራለች። ቻይና በመካከለኛ ምስራቅ ያላትን የነዳጅ ፍላጎት ለመጠበቅ በኢራንና ሩሲያ ጎን ደግሞ ትቆማለች። በዚህ መሀል የዓለም አቀፍ ማህበረሰብ በፍርሃት እነሱን ይመለከታል። ይህ ግጭት ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል የሚለው ስጋት ደግሞ ከፍ ብሏል።

ትንታኔ እንደሚያሳየው ይህ ውጥረት በሩሲያ ቻይናና፣ ኢራን በአንድ በኩል ደግሞ አሜሪካ እስራኤልና ምዕራባውያን በሌላ በኩል ያለውን የስትራቴጂ ግጭት ያጎላል። የመካከለኛው ምስራቅ የነዳጅ ሀብትና የዩክሬን የግብርና ምርት የዓለም ኢኮኖሚን በመግዛት ይህንን ጦርነት የበለጠ አደገኛ አድርገውታል። ለመሆኑ ሀያላኑ የሚኩራሩበት የጦር መሳሪያቸው ምንድን ነው? ኢራን፣ እስራኤል፣ አሜሪካ በትንሹ እንፈትሸው። ከእስራኤል እንጀምር። የማይበገር የቴክኖሎጂ ኃይል ያላት ናት እስራኤል። በመካከለኛው ምስራቅ ትንሽ የምትመስል ግን የማይበገር ወታደራዊ ኃይል አላት። በቴክኖሎጂና በስልጠና የተሞላች ነች። የብረት ጉልላት እነሱ እንደሚሉት አይረንዶም፣ ይህ የአየር መከላከያ ስርዓት ከኢራንና ከሌሎች ጠላቶች የሚመጡ ሚሳኤሎችን በ99% ቅልጥፍና ያጠፋል። ራዳሩ ሚሳኤልን ሲያውቅ በሰከንዶች ውስጥ አጥፊ ሚሳኤልን ያወድማል። መርካቫ ታንኮች ከ441 መርካቫ ኤምኬኤል እስከ 175 መርካቫ ኤምኬኤል ቪ ድረስ እስራኤል በቴክኖሎጂ የተሞሉ 3000 ታንኮች አሏት። እነዚህ ታንኮች በሌዘር መመሪያና በአውቶማቲክ መከላከያ የታጠቁ ናቸው። ኤፍ 35 እና ኤፍ 15 ታዋጊ ጀቶች። እስራኤል 345 የታዋጊ አውሮፕላኖች እና 43 ጥቃት መድረስ የሚችሉ ሄሊኮፕተሮች አሏት። ኤፍ 35 በስውር ቴክኖሎጂ የተሞላ ሲሆን በጠላት ራዳር ላይ የማይታይ ነው። የባህር ኃይል እስራኤል አምስት ሰርጓጅ መርከቦችና 49 የጠረፍ መርከቦች በማግኘት በመካከለኛው ምስራቅ የባህር ዳርቻዎችን ትቆጣጠራለች። እነዚህ መርከቦች በሚሳኤል በሚሳኤልና በኤሌክትሮኒክስ ጦርነት ስርዓቶች የታጠቁ ናቸው። የሳር ሴክስ ኮርቬቶች ከጀርመን የተገኙ እነዚህ መርከቦች ረዥም ርቀት ሚሳኤሎችን ተሸክመው በባህር ላይ የበላይነትን የሚሰጡ ናቸው። የሰለጠኑ ተዋጊዎቿም የእስራኤል መከላከያ ኃይል አይ አይ ዲ ኤፍ ይሉታል። እነሱ በአጭሩም 169500 ገባሪ ወታደሮች እና 465 ሺ መጠባበቂያ ኃይል ያላት እስራኤል በግዴታ ወታደራዊ አገልግሎት ሁሉንም ዜጎቿን በጦርነት የምታሰልጥን ሀገር ናት። ሳይርት ማትካል፣ ይህ ልዩ ኃይል በስለላ በጸረ ሽብርና በሚስጥር ተልዕኮዎች እጅግ ታዋቂ ነው። እነሱ በዓለም ደረጃ ከፍተኛ ስልጠና ያገኙ ተዋጊዎቿ ናቸው። እስራኤል ለመሆኑ ለምን እንዲ ጠንካራ ሆነ? እስራኤል በአሜሪካ የዕለት ተዕለት የ3.8 ቢሊዮን ዶላር ወታደራዊ ድጋፍን የምታጠናክር ናት። በ24 ቢሊዮን ዶላር ዓመታዊ በጀት፣ በሳይበር ጦርነት፣ በድሮኖችና በሚሳኤል መከላከያ መሪ ነች። በተጨማሪም እስራኤል የኒውክለር ጦር መሳሪያ እንዳላት ይገመታል። ይህም ለጠላቶቿ ከፍተኛ ማስፈራሪያ ነው። አሜሪካ የዓለሟ ልዕለ ኃያል አሜሪካ በወታደራዊ በጀት፣ በቴክኖሎጂና በዓለም አቀፍ ተጽዕኖ የማይተካ ኃይል አላት። የጦር መሳሪያዎቿ ስርዓት ኤፍ 22 ራፕተርና ቢ 2 ቦምበር። ኤፍ 22 በስውር ቴክኖሎጂ የተሞላ ተዋጊ ጀት ሲሆን ቢ 2 ቦምበር በአንድ ጊዜ እስከ ሰማንያ ሺ ፓውንድ ቦምብ መጣል ይችላል። እነዚህ አውሮፕላኖች በኢራን ላይ የአየር የበላይነትን ይሰጣሉ። ፓትሪዮት ሚሳኤል መከላከያ፣ ይህ ስርዓት ከኢራን ባለስቲክ ሚሳኤሎችን ለመከላከል በመካከለኛው ምስራቅ የተሰማራ ነው። ከእስራኤል ብረት ጉልላት ጋር በመተባበር የሚሳኤል ጥቃቶችን ያከሽፋል ወይ ደግሞ ይገታል። ድሮኖች፣ እንደ ኤምኪው ናይን ሪፐር ያሉ ድሮኖች በስለላ በጥቃትና በርቀት መቆጣጠሪያ ጦርነት የአሜሪካን የበላይነት ያረጋግጣሉ። የባህር ኃይል አሜሪካ 11 አውሮፕላን ተሸካሚ መርከቦች አሏት፣ እንደ ዩኤስኤች ጄራልድ ኤፍ ፎርድ እያንዳንዳቸው እስከ ሰባ ተዋጊ ጀቶችን ይይዛሉ። እነዚህ ተንሳፋፊ ከተሞች በፋርስ ባህረ ሰላጤ የአሜሪካን የበላይነት የሚያረጋግጡ ናቸው። አጥፊዎችና ሰርጓጅ መርከቦች ከሰባ በላይ አጥፊዎችና 68 የኒውክሌር ሰርጓጅ መርከቦች ያሏት አሜሪካ በባህር ላይ የማይበከር ሀገር ናት። እነዚህ መርከቦች በቶማሆክ ሚሳኤሎችና በስውር ቴክኖሎጂ የታጠቁ ናቸው። የሰለጠኑ ተዋጊዎቿ አሜሪካ 14 ሚሊዮን ገባሪ ወታደሮችና 800 ሺ መጠባበቂያ ኃይል አላት እንደ ኔቪ ሲልስ ና ዴልታ ፎርስ ያሉ ልዩ ኃይሎች በአለም ደረጃ በስለላ በጸረ ሽብር ና በልዩ ተልኮዎች ታዋቂ ናቸው የአሜሪካ ወታደሮች በላቀ ስልጠና በሳተላይት መረጃ ና በአለም አቀፍ ወታደራዊ መሰረቶች የተደገፉ ናቸው በመካከለኛው ምስራቅ ከ43 ሺህ በላይ ወታደሮች ተሰማርተዋል እንደምን አሜሪካ ጠንካራ ሆነች ብለን መጠይቃችን አይቀርም። በ934 ቢሊዮን ዶላር ዓመታዊ ወታደራዊ በጀት አሜሪካ በአየር በባህርና በመሬት ላይ የበላይነትን የምትይዝ ሀገር ናት። በሳይበር ጦርነት፣ በአርቲፊሻል ኢንቴልጀንስ እና በጠፈር ላይ ያላት ኢንቨስትመንት የወደፊት ጦርነቶችንም እንደምታሸንፍ ይገመትላታል። ወደ ኢራን እንሻገር። ኢራን የመቋቋሟና የፈጠራዋን ኃይል ቅድሚያ ን ፈትሽ ኢራን በዓለም አቀፍ ማዕቀቦች ስር ብትሆንም በአገር ውስጥ መሳሪያ ምርት በመቋቋም ስልቷ እጅግ ታዋቂ ናት የጦር መሳሪያ ስርዓቶቿ ባለስቲክ ሚሳኤሎች ያሏት ሀገር ኢራን ከቶንዳር 69 ወይ ደግሞ 150 ኪሎ ሜትር እስከ ሲጄል ወይ ደግሞ 200 ኪሎ ሜትር ድረስ 12 አይነት ሚሳኤሎች አሏት እነዚህ ሚሳኤሎች እስራኤልና መካከለኛው ምስራቅን ያሉ የአሜሪካ መሰረቶችን አምድ ሊያደርጉ ይችላሉ ባቫር 373 ውስጥ አየር መከላከያ የየአገር ውስጥ ስርዓት ከሩሲያ ኤስ 300 ጋር ተመሳሳይ ነው። እስከ 300 ኪሎ ሜትር ርቀት ያላቸው ሚሳኤሎች ማጥፋትና መሰልቀጥ ይችላል። በ2024 የእስራኤል ጥቃቶች ቢጎዷትም ኢራን ግን መልሳ ጠግናለች። ድሮኖች እንደ ሻሄድ 136 ያሉ ድሮኖች ርካሽና ውጤታማ ናቸው። እነዚህ በዩክሬን ጦርነት በሩሲያ ጥቅም ላይ ውለዋል። የባህር ኃይሏ ኢራን 17 ሰርጓጅ መርከቦች 68 የጠረፍ መርከቦችና ሰባት ኮርቬቶች አሏት። በፋርስ ባህረ ሰላጤና በሁርሙዝ ባህር ማዕከል ኢራን በፈጣን መርከቦችና በጸረ መርከብ ሚሳኤሎች የምትሰራ ናት። ኤድስ ኃይል የኢራን እስላማዊ አብዮት ጠባቂዎች ናቸው። አይአርጂሲ ይሉታል በምህፃረ ቃሉም የባህር ኃይል ክፍል በፈጣን ጀልባዎችና በጸረ መርከብ ክሩዝ ሚሳኤሎች እንደ አድር 380 በባህር ላይ ያልተመጣጠነ ጦርነትን ይዋጋል። የሰለጠኑ ተዋጊዎቿ ደግሞ ኢራን 610 ሺህ ገባሪ ወታደሮች፣ 350 ሺህ በሰራዊት፣ 190 ሺህ በአይአርጂሲ እና 350 ሺህ መጠባበቂያ ኃይል ያሏት ሀገር ናት። የግዴታ ወታደሩ አገልግሎት መስጠት ስላለበት ወጣቶችን በውጊያ ያሰለጠናል። ባሲጅ ሚሊሺያም፣ ይህ በአይአርጂሲ ስር ያለ በጎ ፈቃደኛ ኃይል ነው። እስከ 126 ሚሊዮን አባላት እንዳሉት ይነ ይናገራል ከ90 ሺህ ገባሪና ከ300 ሺህ መጠባበቂያ ጋር ማለት ነው ባሲጅ ባልተመጣጠነ ጦርነትና በህዝብ ተቃውሞ መቆጣጠሪያ ላይ ደግሞ እጅግ በጣም ጠንካራ እንደሆነ ይነገርለታል ለምን ጠንካራ ሆነች ብለን መጠይቃችን አይቀርም በ25 ቢሊዮን ዶላር በጀት ኢራን በራሷ የተሰሩ መሳሪያዎች ላይ ትኩረት ታደርጋለች በድሮኖች ሚሳኤሎችና ሳይበር ጦርነት ላይ ያላት ፈጠራ በማዕቀቦች ውስጥ ብትሆንም ተፎካካሪ እንድትሆን እናም ተፈሪ እንድትሆን አድርጓታል። ከሩሲያ እና ቻይና ጋር ያላት ጥምረት ደግሞ የክልሏን ሚዛን ይጠብቃል። ለመሆኑ በማነጻጸር ማን ይበልጣል? በቴክኖሎጂ አሜሪካና እስራኤል በስውር ቴክኖሎጂ፣ በሳይበር ጦርነትና በአየር መከላከያ ላይ የበላይ ናቸው። ኢራን ግን በርካሽና በውጤታማ ድሮኖች ላይ ደግሞ በሚሳኤሎች ተፎካካሪያቸው ናት። የባህር ኃይሉን ስንመለከት አሜሪካ በዓለም አቀፍ ደረጃም የባህር ኃይልን የበላይነት ትይዛለች። እስራኤል በክልሏ ጠንካራ ስትሆን፣ ኢራን በፋርስ ባህረ ሰላጤ ግን ያልተመጣጠነ ጦርነትን ትመርጣለች። ሰራዊት ኢራን በቁጥር ትበልጣለች ነገር ግን እስራኤልና አሜሪካ በስልጠና እና በመሳሪያ ደግሞ ጥራት ይቀድሟታል። በጀት አሜሪካ 934 ቢሊዮን ዶላር ነው። እስራኤል 24.4 ቢሊዮን ዶላር፣ ከኢራን 25 ቢሊዮን ዶላር በጣም ይበልጣሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ምን ታዘባችሁ? ቀጣዩ ምን የሚፈጠር ይመስላችኋል? እነዚህ ሶስቱ ሀገራት በመካከለኛው ምስራቅ የጦር ሜዳ ላይ ሚዛኑን ይይዛሉ። ግን ማን ያሸንፋል? ማናችንም መመለስ አንችልም። እስራኤል በቴክኖሎጂና በልዩ ኃይል ትንሽ ቢሆንም ጠንካራ እንደሆነች ይነገርላታል። አሜሪካ በዓለም ዙሪያ በምታሰማራቸው መሰረቶች የማይናወጥ ልዕለ ኃያል ሀገር እንደሆነች ይታወቃል። ኢራን ደግሞ በፈጠራና በመቋቋም ችሎታዎቿ ለጠላቶቿ ራስ ምታት የሆነች ሀገር ሆናለች። አሁን ተራው እናንተ ነው። ምን ታዘባችሁ? ምን የሚፈጠር ይመስላችኋል? በኮመንት መስጫው ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ለምድራችን፣ ሰላም ለሀገራችን። በቸር ያገናኘን